ሰላም እንዴት አላችሁ? ወዳጆች እንዴት ከረማችሁ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ፕሮግራም ተገናኝተናል። ዛሬ ድና አነሳ የፈለግኩት ሀሳብ እንዴት ነው በትዳር መካከል የቤተሰብ ጣልቃ ገብነት ሲከሰት በቤታችን ውስጥ ሰላም ማስፈን የምንችለው የሚለውን ነገር እንድና የፈለግኩትኝ እንግዲህ ብዙ ጊዜ የሚስት ቤተሰብ ከባል ጋር ችግር አይፈጥሩም። ብዙ ጊዜ የምናስተውለው የባል ቤተሰብ ከሚስት ጋር ችግር ሲፈጥሩ ነው። እና እንደሱ አይነት ችግር ደግሞ ሲፈጠር እንዴት አድርገን መፍትሄ ማበጀት እንችላለን? ከመፍትሄ ውስጥ በፊት ደግሞ መንስኤዎቹ ምንድናቸው የሚለውን ነገር እንድናስተውል ሶስት ነጥቦችን ይዤ መጥቻለሁ። መጀመሪያው እንግዲህ እንደ አንደኛ ነጥብ አድርጌ ያስቀመጥኩት ብዙ ጊዜ ችግር ይፈጥራል ብዬ የማስበው ነገር አንዳንድ ጊዜ የባል ቤተሰቦች የሆነ ባህላዊ ነገር የሆኑና ወይም ደግሞ የሆነ አይነት የሕይወት ዜ ይኖራቸውና ሚስት ደግሞ ስትመጣ የራሷ የሆነ ላይፍ ስታይል አላት። እና ያንን የሚስትን ላይፍ ስታይል ያለመቀበል ነገር የእኛ ነው ትክክሌ ማለት ነገር ይታይባቸዋል። እና የዛን ጊዜ እንግዲህ ያለመዋት ይፈጠራል ማለት ነው እንደዚህ አይነት ችግሮች። እንደዚህ አይነት ችግር ሲፈጠር እኛ የሚስቶች ማድረግ አለብን የማስበው ፍጹም ፖዘቲቭ በሆነ አሳሰብ የባለቤት ሰዎች ከምን አንጻር ነው እኔ ላይ እንደዚህ አይነት ነገር የሚያደርጉት የሚለውን ነገር ማስተዋል መቻል አለብን። ከቅናት አንጻር ነው ወይስ የሆነ ድራማ መፍጠር ከመፈለግ አንጻር ነው ወይስ ደግሞ ስለሚወዱ በፍጹም የዋህነት የነሱን ባህል ወይም ደግሞ የነሱን ይሄ የአኗኗር ዘይቤ ማውረስ ከመፈለግ አንጻር ነው የሚለውን ነገር ማስተዋል መቻል አለብን። ግን ስናስተውል ይሄ የባህል ዘመዱ ናምን አማች ና የሚለውን ነገር ወደዛ ትተን ማለት ነው አማች ምላችሁም አማች መጥፎ ነው እያልኳችሁ ሳይሆን የሆነ አለ የባል ዘመድ ባይኑ አመድ የባል ዘመድ በቃ ሁሉ መጥፎ እንደሆነ ምናምን አድርጎ የሚሳል ነገር አለ እና እሱን አይነት አስተሳሰብ ኖሮን ሳይሆን ፍጹም ፖዘቲቭ በሆነ አስተሳሰብ ከምን አንጻር ነው የሚያደረጉብኝ የሚለው ነው ወይም ደግሞ ከምን አንጻር ነው እንዲህ የሚወት የሚለውን ነገር ማስተዋል መቻል ይጠበቅብናል ማለት ነው። የሆነ በቃ በየዋህነት እንደነሱ እንድንሆን ከመፈለገ አንጻር ከሆነ ምንም ማለት አይደለም። ልባችንን ሰፋ አድርገን ብንችላቸው። ለምሳሌ እንግድነት ከመጡ እንግዳቸውን ጨርሰው እስከሚሄዱ እነሱ እንደሚፈልጉት ብንሆንላቸው ምንም ማለት አይደለም። ወይም ደግሞ በየአጋጣሚው ከሆነ የምንገናኘው ዋናው በሎንግተርም ወይም በረጅም ጊዜ ችግር አይፍጠርብን እንጂ እኛ ላይ ምንድን ነው ብንችላቸው፣ አንዳንድ ነገሮች ብናሳልፋቸው ምንም ማለት አይደለም። ነገር ግን የሆነ ከቅናት አንጻር ወይም የሆነ ችግር ለመፍጠር ከመፈለግ አንጻር ከሆነ እኔ ከባል ቤተሰቦች ጋር መነጋገርም አለብን ብዬ አላስብም። የምንፈልገውን ነገር ሁሉ ማሳወቅ ያለብን ለባላችን ነው። ባሎች ናቸው እንደዚህ አይነት ነገር መፍትሄ ማምጣት ያለባቸው። ሚስቶች ማድረግ ያለብን ይሄን ይሄን ነገር አይስማማኝም፣ አልፈልግም፣ አይሆነኝም ብሎ ለባሎቻችን ማሳወቅ ያለብን ማለት ነው። ባሎች ደግሞ ብዙ ዝርዝር ውስጥ መግባት የሚጠበቅባችሁ አይመስለኝም። ብዙ ጊዜ ችግር የሚፈጠረው እንደመሰላችሁ ባሎች ወዲያውኑ መናገር አይፈልጉም፣ በቃ ነገሮችን በመሸሽ ጊዜ የሚፈታቸው ይመስላቸዋል እና ወይም ደግሞ ለቤተሰቦቻቸው ሚስቴ ይሄን ይሄን አትፈልግም ብሎ መናገር ሚስታቸውን ምንድነው ቤተሰቦቻቸውን ማግለል ይመስላቸዋል። ወደ ሚስታቸው ሳሄድ የያዙ ይመስላቸዋልና ከመናገር ይልቅ ነገሮችን አሳንሶ ማየት ወይም ደግሞ ጊዜ ይፈተዋል ነገ ይባባሉ ብሎ ዝም ብሎ ዘሎ መሄድ ነገር ይመርጣሉ ማለት ነው። ያ ነገር ግን ሲቆይ አንደኛ ለባል ቤተሰቦችን በር እየከፈተ በቃም ሕይወታችሁ ትዳሩ መሀል ድረስ እንዲገቡ ሰበብ ይሆናል። ሁለተኛ ነገር ደግሞ በሚስትም ልብ ውስጥ ማለት ነው ባሌ የምለውን ነገር አይሰማም ስነግረው አያስከለክልልኝም አይከለክልልኝም እንዲታቀቡ አያረግልኝም በማለት ማለት ነው። ትንሽ የነበረችው ችግር በጣም አድጎ አድጎ አድጎ አድጎ መጨረሻ ላይ እንግዲህ ትዳርን የሚያሳጣ፣ ልጆችን የሚረብሽ ቤተሰብን የሚረብሽ ትልቅ ችግር ሆኖ ይገኛል ማለት ነው። ከዛ ይልቅ ግን ማግለል ማለት አይደለም ምንም ማለት አይደለም። ምንም አይነት የህይወት ዘይቤ ቢኖራት እናንተ ወዳችሁና ፈቅዳችሁ እንደሆነ ለቤተሰቦቻችሁ ማሳወቅሻ የሚጠበቅባችሁ እንደዚህ እንደዚህ ከዋት ሚስት እንደዚህ እንደዚህ አረገች ከተባለም፣ እወደዋለሁ እናንተ ፊትም ለማሳከል ሲሞከር እንዲኮ ብታሪው ስትባል ማለት ነው አይ እኔ እወድላታለሁ እኛ እንወደዋለን ስለምንፈልገው ነው ስለምንወደ ነው ብላችሁ ከተናገራችሁ እናንተ ከምትወዱት ሌላ ቤተሰቦቻችሁ ሌላ የሚወዱትን ነገር የሆነ እላችሁ ላይ ሊጭኑባችሁ አይችሉም። እና ባህሎች ናቸው እንግዲህ ምንም ትሁን ምንም ምንም አይነት ችግር ከሚስት ጋር ይኖርባቸው ለቤተሰቦቻቸው ግን አሳልፈው መስጠት የለባቸውም። እና በየአጋጣሚ ሁሉ የምታደረገውን ነገር ሁሉ እንደምትወዱት ከተናገራችሁ ለቤተሰቦቻችሁ ቤተሰቦቻቸውም አልፈው ተርፈው ትዳራችሁ መሀል ድረስ ግን የሚገቡበት ምንም ምክንያት የለም ማለት ነው። በሌላ አማርኛ ባውንደሪ ማበጀት ነው። በቃ የሆነ ምን በቃ ወደ እናንተ እንዳይመጡ ማድረግ በቃ። እብድናት ትሁን በቃ ትወዱታላችሁ። የፈለገችውን ትሁን ትወዱታላችሁ በቃ እናንተ መንከር ካለባችሁ ሚስታችሁን ቤታችሁ መጣችሁ፣ ከሚስታችሁ ጋር በራችሁ ዘታችሁ ታወራላችሁ እንጂ የእናንተን ችግር አሳልፋችሁ ለቤተሰብ መናገር ወይም ደግሞ ሚስት እኮ እንዲህ እንዲህ ችግር አለባት ሲባል ማለት ነው እንደምታስተካክል ተስፋ እየሰጡ ለቤተሰብ በር መክፈት ወይ ልጅ ስለሆነች እኮ ነው ታስተካከላለች፣ ወይ እንደዚህ እኮ ስለሆነ ነው እንዲህ ትሆናለች፣ በእዛ ትሆናለች ብሎ ከቤተሰብ ጋር ይሄ መወያየት ምናምን ቤተኛውን አጋጣሚ ሆን በር እየከፈታችሁ ቤተሰብ ወደ ህይወታችሁ እንዲገባ ማድረግ በጣም ጥሩ ነገር ነው ብዬ አላስብም። ቤተሰብን ትዳርን ከሚያናጋ ትልቁ መንስኤ ይህ ነው ብዬ አስባለሁ። እና ብዙ ዝርስ አይጠበቅባችሁም። በቃ ምንም ትሆን ምንም እንደምትወድ ብቻ ማሳወቅ በቂ ነው ለቤተሰብ ማለት ነው። ቁጥር ሁለት አንዳንድ ጊዜ ወይ አንዳንድ ጊዜ ሲሆን ብዙ ጊዜ ባሎች ምን ይሆናሉ መሰላችሁ ከማባታቸው በፊት ለቤተሰቦቻቸው በጣም ተገዥ ይሆናሉ። መጥፎ አይደለም መገዛት፣ ግን ደግሞ ገደብና ጊዜ ያለው አይደለ። በቃ ሲጠሩ ማቤት፣ ሲላኩ ሞዴት ምናምን በቃ የሚሉ በጣም ለቤተሰቦ አቴንሽን የሚሰጡ ይሆናሉ እና ሚስት ስትመጣ ደግሞ ባል ፊቱን ወደ ሚስቱ ሲያዞር የባል ቤተሰቦች ልጃቸውን በሚስት ለተነጠቁ አይነት ስሜት ይሰማቸዋልና ፎክር ይጀምራሉ በቃ ከሚስት ጋር እኩል አይነት ፎክር የሚጀምሩ የባል ቤተሰቦች አሉ እና እንደዚህ አይነቱም ነገር ሲከሰት አሁንም ብዙ ዝርዝር ሳይጠበቅባችሁ ምንም ሳይድ መያዝ ሳይጠበቅባችሁ ማለት ነው በደንብ አርጋችሁ የሚስታችሁን ስልጣን ማሳወቅ መቻል አለባችሁ ለቤተሰቦቻችሁ ማለት ነው እንዴት ማሳወቅ የምትችሉት ለምሳሌ እንደ ድሮ እና ስትባሉ ሚስቴ ማትፈልገኝ ከሆነ እንምጣ ስትባሉ ሚስት የሚመቻት ከሆነ በቃ በየአጋጣሚው በእናንተ ላይ ስልጣን ያላት ሚስት ብቻ እንደሆነች ማሳወቅ መቻል አለባችሁ። ኢብን እነሱ እንኳን ሲፈልጋችሁ የሚስታችሁ እሽታ የሚያስፈልጋችሁ መሆኑን ባሎች፣ ለቤተሰቦቻችሁ ማሳወቅ መቻል አለባችሁ። እንደዚህ ካደረጋችሁ እሷ በእናንተ ላይ ስልጣን እንዳላ ከገለጻችሁ፣ ቤተሰቦቻችሁም ተስፋ ይቆርጣሉ። እናንተን ለማዘዝ እናንተን ለማግኘት ሚስታችሁን ማስፈቀድ እንደሚኖርባቸው ይሰማቸዋል። በእንደዚህ አይነት መልኩ እናንተ ደግሞ የቤታችሁን ሰላም ትጠብቃላችሁ። ለራሳችሁ ተከብራችሁ ቤታችሁም ታስከብራላችሁ ማለት ነው። ለሚስታችሁ ሞገስ ትሆናላችሁ ማለት ነው። በቤተሰቦቻችሁና በሚስታችሁ መሀል ድልድይ ትሆናላችሁ ማለት ነው። የዛን ጊዜ ሰላማዊ የሆነ ጤናማ የሆነ ትዳር ትመራላችሁ ማለት ነው። ቤተሰቦችም ተስፋ ይቆርጣሉ ሚስቶቻችሁን ማክበር ይጀምራሉ፣ እና ወደ እናንተ ሕይወት ከመግባት ወይም ደግሞ ወደ ትዳራችሁ ከመግባት ይታቀባሉ ማለት ነው። ሶስተኛውና የመጨረሻው ደግሞ ምንድነው መሰላችሁ? አንዳንድ ጊዜ የባል ቤተሰቦች ወይ ሀብታም የሆና ወይ ካምፓኒ ነገር ይኖራቸው እና ድርጅት ነገር እዛ ድርጅት ውስጥ የሚሰራ ከሆነ ባል ወይንም ደግሞ በራሱም ደግሞ ሌላውታ እየሰራ ደና ደሞዝ ነገር ካለው ሚስት ስትመጣ ምን ያስባሉ መሰላችሁ? የባል ቤተሰቦች ልክ ብሩ ልታባክን የመጣች አይነት ነገር አድርገው ያስባሉና እንቆጣጠር አይነት ስሜት ይሰማቸዋል። ወይም ደግሞ ባለትዳራችሁ በሚያርጉት የህይወት ውሳኔ ውስጥ ያገባናል የእኛም አዎንታይነት ይጨመርበት የሚሉ አይነት ቤተሰቦች አሉና እንደዚህ አይነት ቤተሰቦች ደግሞ ካሏችሁ ማለት ነው እንደዚህ ጣልቃ ገብተን እኛ እንወስንላችሁ የሚል ቤተሰቦች ካሏችሁ ባሎች ምንም አይነት ነገር ለቤተሰቦቻችሁ ማሳወቅ መቻል የለባችሁ ማለት ነው። በቤታችሁ ውስጥ የሆነ እቅድ ሊኖር ልታረጉት የምትፈልጉት ነገር የሆነ ፕሮግራም ሊኖራችሁ ይችላል። ምንም አይነት ፕሮግራም፣ ምንም አይነት እቅድ፣ ምንም አይነት ነገር ለቤተሰቦቻችሁ ባለመናገር የእነሱን ውሳኔ እንደማያስፈልጋችሁ ማሳወቅ መቻል ትችላላችሁ ማለት ነው። ወይንም ደግሞ አልፎ ተርፎ መጥተው እኛ እንወስንላችሁ፣ የእኛ አዎንታዊነት ወይም የእኛ እሽት ያስፈልጋችኋል ብለው በሚሏችሁ ሰዓት ሁል ጊዜ ለእናንተ ህይወት ወሳኟ ሚስቶቻችሁ እንደሆነች ማሳወቅ መቻል አለባችሁ ማለት ነው። አትወደው ሚስቴ፣ አትፈልገው ሚስቴ፣ ለዛ አላረግም። ወይም ደግሞ እኔና ሚስቴ ያሰብነው እንደዚህ ነው፣ እኔና ባለቤት በቃ ብላችሁ እሱም ደግሞ አልፈው ተርፈው የሚመጡ ከሆነ ነው። ዋናው ግን ምንም አይነት ነገር ባለማሳወቅ፣ ሁል ጊዜ ቤታችሁ ላይ እራሳችሁ ለውጥ የሚኖር ከሆነ ለውጥ የምታረጉ ከሆነ እቅዳችሁ ስታሳኩ፣ ያሰባችሁትን ፕሮግራም ስታደርጉ ሲያዩ ማለት ነው እነሱ በእናንተ ህይወት ውስጥ የእነሱ ውሳኔ ዋጋ እንዳይሉ ይገባቸዋል ማለት ነው። ብዙ ነገር ከነሱ ጀርባ ማድረግ እንደምትችሉ ታሳያቸዋላችሁ ማለት ነው። ብዙ ነገር ብቻችሁ መወሰን እንደምትችሉ የእነሱ ውሳኔ ሳያስፈልጋችሁ፣ እናንተ ብቻችሁ ማድረግ እንደምትችሉ በተግባር ታሳያላችሁ እና የዛን ጊዜ ተስፋ እየቆረጡ ለካ እኛ አናስፈልጋቸውም፣ እነሱ እራሳቸው ይችላሉ፣ ያደርጋሉ ወደ ማለት ይሄዳሉ እና ብዙ ብዙ ውዝግብ አያስፈልገውም በቃ ሚስት አትስማማም ሲባል እኔ ወድጀዋለሁ ነው እኔ ለወስዳቸው ሲባል ራሳቸው ወስራቸው ማሳየት ነው ወይንም ደግሞ በሕይወት ላይ እኔ የማዘው ሲባል የሚስታቸውን ስልጣን አዛዥ እሷ ብቻ እንደሆነች አጉልቶ በማሳየት ጥሩ የሆነ ትዳር፣ ጥሩ የሆነ ቤተሰባዊ ግንኙነት ያለው ህብረት ያለው ትዳር እንድትመሩ ያደርጋቸዋልና ባሎችም፣ ምንም ሳትፈሩ ከመጀመሪያው ነገሮች ገና ከመሄዳቸው በፊት ሚስቶችም ደግሞ ሰዋቹ እንዲው አቅላችሁ በጣም ጥቂት ነገር ነው ብላችሁ ከማሰባችሁ ከማለፋችሁ በፊት ገና ባጭሩ ነገሮችን በመናገር ለነገሮች ሁሉ መፍትሔ የሰጣችሁ ጥሩ የሆነ የባል ቤተሰብና የሚስት ግንኙነት ልትፈጥሩ ትችላላችሁ ማለት ነው። ለዚህ ደግሞ ተጠቃሚው እናንተ ናችሁ፣ የመጀመሪያው ተጠቃሚ። ምክንያቱም ሚስታችሁ ቤተሰባችሁን ትታ እናንተን ወዳ ብቻ እናንተ ይዘመቀበት ትችላለች። ቤተሰቦቻችሁም ሚስታችሁን ትተው እናንተን ብቻ ይዘው መቀመጥ ይችላሉ ማለት ነው። እናንተ ግን መሀል ላይ በጣም ችግር ስለሚሆንባችሁ ከዛ ሁሉ ነገር እንዳይከሰት ድልድይ ይሆናችሁ፣ ሁለቱንም ባላንስ አርጋችሁ ነገሮች ቀድሞ ከመሄዳቸው በፊት ብዙ ፈር ከመልቀቃቸው በፊት ከወዲሁ መፍትሄ የሰታችሁ ብታልፉ ጥሩ የሆነ ቤተሰባዊ ግንኙነት ይኖራችኋል። ጥሩ የሆነ ትዳርም ቤታችሁ ሳይናጋ ሰላም የሆነ ቤት ይኖራችኋል ማለት ነው። እንግዲህ ለዛሬ የነበረ በበዓል ቤተሰብና በሚስት መካከል ችግር ሲፈጠር መፍትሄ ምን ይመስላል፣ መንስኤውስ ምንድን የሚለው ፕሮግራም ይህን ይመስል ነበረ። ፕሮግራሜን ከወዳችሁ ላክ እያደረጋችሁ ለፉ ብዬ ላለሁኝ። እንዲሁም ደግሞ ለቻናሌ አዲስ ሰዎች ቻናሌን ሰብስክራይብ በማድረግ የዚህ ቤተሰብ አባል ሆኑ፣ ወይም ደግሞ ከዚህ ቤተሰብ ጋር ተቀላቀሉ። በሌላ ደግሞ በቆንጆ ፕሮግራም ደግመን እስከምንገናኝ ድረስ ሰላም ሁልኝ። ባይ ባይ።